ሰላም ጤና ይስጥልኝ። ውድና እየተከበራችሁ በሌሊት ድር ወሬ ትብይ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋ እግዚአብሔር የተመሰገነ ሁሉ ሰላም ሁሉ ያልከው ሰላማችሁ በያላችሁበት ይብሳልኝ። እንዴት ናችሁ? ደህና ናችሁ? ጋ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ሁሌ በመሰራበት ቪዲዮዎቼ ነው የመጣሁት ውድ ተመልካቾቼ ላይክም ሳብስክራይብም ማድረጋችሁን አትርሱ፣ ሸርም ማድረጋችሁን አትርሱ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ተቀላቀሉኝ። አዲስ ጀማሪ ነኝ፣ አበረታቶ እንላችኋለሁ። እና ባለፈው የለቀኩት ቪዲዮ ደግሞ አይሰማም ስትሉኝ ነበረ፣ ግዴ ይቅርታ ማለት ነው። ሳይለንት አድርጌ ነው ለካስ ያደረኩት ማለት ነው። ብዙ ጊዜ ሰዓት ስለሌለኝ ልጆች ጋር ስሯሯት ስለመሆን እና እነሱ ሳይነሱብኝ ግን እየተሎ ተሎ ሰሩ ብዬ ለካስ በሳይለንት ነው የሰራሁት ላጠፈው ብዬ እንደገና ታውቁት ማለት ነው። እና ውድ ተመልካቾች እንዴት ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው። እንግዲህ ዛሬ በአዲስ ሽፎኖች ሁሌ ቀሚሶች ነው ምለቅ፣ ዛሬ ደግሞ ፋሽኖች ነው ምለቅ እንዲሁም ደግሞ ጉንፋን ይዞኛል። እግዚአብሔር ማርሽ በሎኛው ሎሚ ስጠጣኔ የቆየው ማለት ነው በተኮሰ አድርጌ ማለት ነው። እንግዲህ ከተሻለ ይዬ እና ማለት ነው አላቸዋለሁ። እንግዲህ ዛሬ በአዲሶድ የሆነ የመጡ እስኪ ሁላችሁም ግን ላይ ከምሽራረም ሳብስክራይብ እያረጋችሁ ሰአቴን ደግሞ ዩቱብ ላይ ዩቱብ ሙልጭ አድርጓ አንስቶታል እስኪ በቪዲዮ ውን ስታጫወቱት በደንብ እዩልኝ፣ ማለት ነው። ሰዓት እንዲሰጠኝ እላቸዋለሁ። ሰዓት እንዲቆጠርልኝ እንደገና ሃብዬ አሁን ገና አራት ሺህ ሰዓት ሊሞላ ነው እላቸዋለሁ። ውድ ተመልካቾች እናበረታቱኝ እላቸዋለሁ። እና ይህን ይመስላል እና ድምፅ ይቆራረጣል አንዳንዴ ማለት ነው። ክላስ የሆኛ ነው ዛሬ እንኳን ሁልጊዜ ፀሐይ ላይ ወጥቼ ነበር እንደዚህ ቪዲዮ ምልክ ማለት ነው። ዛሬ ግን ከክላስ የሆኝ ነው ማለት ነው። እንግዲህ መቼም ከጠሩኝም አቋርጬ እሄዳለሁ፣ ካልጠሩኝም ደግሞ በሰላም ይጨርሳለሁ ብዬ እንደዚህ መጥኩኝ እላችኋለሁ። እና ውድ ተመልካቾች እንደዚህ የሚያማምሩ ሽፎኖችም የትኛውም ሀገር በተለይ በተለይ ሽሮ ሜዳ ያላችሁ የትኛውም ቦታ ገዘው የታክሲ ራሳችን እንችላለን እናደርሳለን፣ እላችኋለሁ ውድ ተመልካቾችን። ቁጥሩን ደግሞ ብዙ ልጆችን ለምንድነው ቁጥርም አታስቀምጥ ስትል ነበረ። ማርያምን እየረሳሁት ነው እንጂ አስቀምጣለሁ ማለት ነው። ግን ረሳዋለሁ ታውቃላችሁ። እና አስቀምጣለሁ። እና እንደዚህ የሚያማምሩ ሽፎኖች ጓደኛሞችን የምትፈልጉ እንዲሁም በግሩፕ የምትፈልጉ እንዲሁም በቃ ተሰብስባችሁ እንደዚህ ለማሰራት የምትፈልጉ ሶስት አራት ሆናችሁ ሶስት አራት ሆናችሁ ስታሰሩ ደግሞ የበለጠ ይቀንሳል። እንደዚህ የሚያማምሩ ቀሚሶች አሉ ማለት ነው። የትኛውን ቦታ አመጣላችኋለሁ። በጣም የሚያማምሩ ቀሚሶች ሽፍኖች ናቸው። እንደምታቸው ማለት ነው። በዚህ አጋጣሚ ነዶም አሉ። ነዶዎችንም አሁን አሳያቸዋለሁ። ነዶዎችም አሉ። እንደዚህ የሚያማምሩ ሽፍኖችም አሉ። እንዲሁም ለብሸም አንድ ቀን አሳያቸዋለሁ ማለት ነው። እንደዚህ የሚያማምር ሽፎኖች ነው ያሉት ማለት ነው። እያያቸዋቸው ከሆነ ማለት ነው። በጀጉርድም በረጅምም አለ። በጀጉርድ የምትፈልጉ በጀጉርድ፣ በጃረጅ የምትፈልጉ በረጅም ማለት ነው። ይሄ ከዚህ ላይ እንደምታዩት ማለት ነው። ነዶዎች እራሱ አሉ። እነዚያ ነዶች ናቸው። በአብዛኛው ማለት ነው ወይ ኔ ሊሽራ ድምፅ አስገባቸው እና የሚያማምሩ እንደምታቸው ማለት ነው በጣም የሚያማምሩ ቀብሶች ናቸው። ድምስሽ እንደ ዛሬ ይሰማም እንዳትሉኛል፣ ሰምታቸዋል እኔ ኮራሴ ራሴ በራሴ እያየውት ማለት ነው እየሰማሁት ድምጼ ያረብስ ነው እንዴ የማልጨምርበት ነገር ይቅርታ ጸጣሁት ማለትም ሰው እየጠራኝ ነው ሳይ ነው። እና የሚያማምሩ ቀሚሶች ናቸው። እንደዚህ እያረጋቸው ምረጡ፣ ምረጡ፣ ምረጡ ላይ አላቸዋለሁ። ውድ ቤተሰቦች እንደዚህ የሚያማምሩ ቀሚሶች ነው ያሉ። የትኛውን ቦታ እናደርሳለን፣ አረብ ሀገራትም የትኛውም ሀገር እንደርሳለን። እንዲሁም ፎቶ ልካችሁ ደግሞ በፎቶችሁ ደግሞ መሰራት ማሰራት የምትፈልጉ ደግሞ ይቻላለኝ ማለት ነው ወድ ተመልካቾቻችን እንደዚህ የሚያማምሩ ሸፈን ሸፍኖች ቀሚሶች አሉ። ሸፈን ቀሚስ እኔ የራሱ ስወድ ጥሎብኝ ማለት ነው። እንደው ከዚህ ባለፈው ጉጥቶ ጉጥቶ ቶ ይዘው ሂጅ እዛ ከዛ ሸፈን ሸፍን ቀሚስ ወይኔ በስመ አብ እንዴት ደስ እንደሚለው ልላችሁ አልችልም። አሁን ግን ይሻለ ብዬ አሰብኩኝ። በቃ እላችኋለሁ ትላላችሁ እና እንደዚህ እነዚህ የሚያማምር ቀሚሶች ሸፈኖች ቀሚሶችን ማንችል ሽፍኖችን በቀላል ዋጋ ከ2 ሺህ እስከ 3 ሺህ ባለው ማግኘት ትችላላችሁ። ላቸው ለወጡ ተመልካቾች ዋጋውን ተጠይቁ። ጽዴት ጽዴት ያለ በ2500 እስከ 3 ሺህ ባለው አለ ማለት ነው። አሁን ከዚህ ግን አሁን ማለት ነው በየትኛው ሀገር ሁናችሁ በኢትዮጵያ ብር ማዘዝ ትችላላችሁ ማለት ነው። እስከ 3 ሺህ ጸደት ጸደት ያለ ሽፍን ታገኛላችሁ። እና ፋሲካም ደግሞ ባህል እየደረሰ ነው። ለባህልም ደግሞ እንደዚህ የሚያስፈልጋችሁ ነገር ካለም ማዘዝም ትችላላችሁ። ላችኋለሁ ተመልካቾች፣ እንግዲህ እንደምታያቸው የሚያማምሩ ቀሚሶች ናቸው፣ የሚያማምሩ ሽፍኖች ናቸው። ከላይ ስትከታይ ማለት ነው። እነዚህ ደግሞ ነዶዎች ናቸው። እንደምታያቸው ተጠቅልለው ተጠቅልለው የገቡት ነዶዎች ናቸው። እናንተ በሜትር እየገዛችሁ ራሳችሁ ከቤት ወስዳችሁ ማሰራት ትችላላችሁ ማለት ነው። እንደውም ይሄ ይቀላችኋል በነገራችን ማለት ነው። እና ይሄ ቆንጆ ነው በጣም በሜትር ራሱ ገዝቶ ማሰራት ራስ ራስ አስለክቶ ማሰራት በጣም ቆንጆ ነው ማለት ነው። ምክንያቱም አጠራኝ ሰፋኝ ምናለኝ የለም በቃ በራስ ራስ ወስዶ ለክቶ ማሰራትም ቆንጆ ነው እላችኋለሁ። እና እንደነዚህ የሚያማምር ቀሚሶች አሉ። እኔ በተደጋጋሚ ማረጋቸው ለመመሰላችሁ ማለት ስለበዛ ሳይሆን ከብዛት ጥራት የሚባል ነገር አለና በደንብ እንድታውቋቸው እያልጎ ነው፣ ውድት ቤተሰቦቼ። ቀጣይ ደግሞ እንግዲህ በሀበሻ ቀሚስ እንደዚህ ይለቅላቸዋለሁ። ዛሬ በሽፎን ያደረግኩት የዛሬው ደግሞ በሽፎን ሆን ብዬ ነው እላቸዋለሁ። እንግዲህ ድምፅ የዛሬ ካልተሰማ ደግሞ ኩፋን ይዞኛል። በነገራችን ማርያም እፍን አድርጎኛል። ሞቆ ውሃ ፍልቸት ጠጠውበት። ወይኔ እናያቸዋቸው እንደዚህ የሚያማምር ቀሚሶች ናቸው ያሉ። ሰምታችሁ እንደዚህ የሚያማምሩ ቀሚሶች ናቸው ያሉ ማዘዝ ትችላላችሁ። ሁላችሁንም እንደምታዋቸው ማለት ነው። አሪፍ አሪፍ ቀሚሶች ሽፎኖች ናቸው። ስልክ ቁጥር ደግሞ ከታች አስቀምጥላቸዋል። ለዛሬ እንኳን አረሰው በነገራችን ማለት ነው ጊዜ ምንም የለኝም። የባለፈውን ራሱ የለቀቁትን ቪዲዮ ራሱ ታምሌት ራሱ አልሰራበትም፣ ጽሑፍ ራሱ አልጻፍኩበትም። ምንም ጊዜ የለኝም በቃ ብቻ ስለሁሉም ነገር እግዚአብሔር ይመስገን። ውድ ተመልካቾች አንድ ቀን ያው እንግዲህ እናርፋለን ብዬ ተስፋ አደርጋለሁ እዛ በደንብ እንዲሁም ታምሌት ምናምንም እየሰራው እለቅበታለሁ። ጃና ላይ ደግሞ ተስፋ አደርጋለሁ አንድ ቀን እንደሚንቀሳቀስ ስላቸለው እና ሁላችሁም ከጎኔ መሆናችሁ ስለመታበረታችሁ እጅጉን በጣም ነው ማመሰግነው። ውድ ተመልካቾች እንደዚህ እንደዚህ ያሉ ሽፍኖችንም ቀሚሶችንም ይህ ማዘዝ ትችላላችሁ፣ ብያችኋለሁ። አሁንም በድጋሚ ማለት ነው የትኛውን ቦታ እናደርሳለን፣ ኢትዮጵያም ሆነ አረባት ሀገራት እላችኋለሁ። ዱባይም ያላችሁ ማለት ነው ዱባይ ዱባይ ሰላምታችሁ እንዳላችኋለሁ ውድ ተመልካቾቼ፣ እንደዚህ የሚያማምሩ ቀሚሶች ናቸው ያሉት። ካሌ የሚመጣው ጦር ካሌ ካሌ ካሌ ካሌ ካሌ ካሌ እናላችኋለሁ ውድ ተመልካቾቼ፣ የዛሬው ቪዲዮ እንግዲህ ይህን ይመስላል። ጥርምት ያለች ስራ አስራ አንድ ደቂቃ ነው የሰራውኝ። እና በጣም አመሰግናለሁ የምታበረታቱኝ ማበረታቱኝ ከጎን የሆናችሁ ማይቶች ለምትሉኝ እሱ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሳብስክራይብ አድርጉኝ እንዲሁም የደውሉን ምልክት እየተጫናችሁ ስለቅ እንዲደርሷችሁ ላችኋለሁ። በተረፈ በጣም የምወዳችሁ ማከብራችሁ ሰላም ለሀገራችን ለኢትዮጵያ እያልኩኝ ሰላሙን ፍቅሩን ይመልስልን እያልኩኝ እሰናበታችኋለሁ ማለት ነው። ውድ ተመልካቾች ታያላችሁ። በሰላማችሁ ይብዛልኝ። ስልክ ቁጥር ማስቀምጣለሁ። ኢንስታግራምም፣ በየትኛውም የሞሞ ሀሳብ ፌስቡክም እንዲሁም ደግሞ መግባታችሁ መምረጥ ትችላላችሁ። እላችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦች በል ያላችሁ በሰላማችሁ ይብዛልኝ። ቻው፣ ሁላችሁንም ነው ወዳችኋለሁ፣ ውድ ቤተሰቦች ላይክ ሰብስክራይብ ማድረጋችሁን አትርሱ። ከጎኔ ሆናችሁ አበረታቱኝ። አመሰግናለሁ።